ሰላሙ አሌኩም ወረመቱላሂ ወበረካቱ። እንዴት ናችሁ የዩቲብ ቤተሰብ? ሰላም ነው ሁሉ አማን? እንዴት ናችሁልኝ አለው አለው አለው እያልኩ ዛሬ ደግሞ በአዲስ በራሴው እቅድ መጥቻለሁ ማለት ነው። ዛሬ በጣም ደስተኛ መሆኔን ልገልጽላችን የመጣሁት ማለት ነው። እስከ መጨረሻ ድረስ ያው ሀሳቢን ተጋሩኝ ላለው በዚም ሰብስክራይብ የምትለውን በመጫን ኮሜንታችሁን ደግሞ በውስጡም ይሁን በምንም በምንም ፈልጋለሁ እና በሩን ደግሞ እንዳታልፉ በር አስገብቻለሁ። በር ገጥም ያለው ማለት ነው የበር በር የተካፋይ ሁኑ እያልኩኝ እስከ መጨረሻ ድረስ ተከታተሉ እላለሁ። እና እንዴት ናችሁ? ዛሬ ደግሞ ያው በር እስቲ በር አስገጥም ያለው በሩን ደግሞ እንኳን ደስ ያለ ኮንግራ ምናምን እያላችሁ እስከ መጨረሻ ድረስ ተከታተሉ። እና በጣም በጣም በር ስለሰራው በጣም ደስ ብሎኛል። የደስታ ተካፋይ ሁኑ እላለሁ። እና ለረመዳን ደግሞ ካን ለ1446ኛው የረመዳን ወር እንኳን አደረሳችሁ፣ ለተከበረው ረመዳን እላለሁ። እና ደግሞ እንዴናችሁ? እንዴት ሰላም ነው? ሁሉ ሰላም አለ። በስንት ፈተና ጉዳይ ይህ ውስጥ ይሁን እዚህ ደርሰናል ማለት ነው። እዚህ ለመድረስ ሳኒ አልሐምዱሊላህ ያላግዞኛል። ሰበብ ሰበብያውን ማድረስ ነው። እኔ አድርሼ አላም ደግሞ አላሳፈረኝ እንትን ብሎኛል ማለት ነው። ተሳክቶልኛል እና ብቻ እንደዛ ላችኋለሁ ወይኔ፣ በጣም በጣም ደስተኛ ሁኝበታለው። እስከ መጨረሻው ድረስ ከላጋል ይሄዳለው ማለት ነው። አግዙኝ እናንተ እና ኮሜንት እየጻፋችሁ ሰብስክራይብም እያረጋችሁ እና ያገዛችሁኝም ከልብ ከልብ ከልብ ከልብ ለሁላችሁም አመሰግናለሁ። እና በቃ ብቻ ከሰሬም ለነበራችሁ የምታጫውቱልኝም ምን ነበረ በቃ ቃላት የለኝም። በነገራችን ላይ ለሁላችሁም ሊያገዛችሁኝ በሙሉ በጣም በጣም በቃ ከልብ ከልብ ከልብ ለሁሉም አመሰግናለሁ ማለት ነው። አሁንም ቢሆን ሰብስክራይብ እንዳይረሳ፣ ኮሜንት እንዳይረሳ እስከ መጨረሻው ድረስ አዳዲስ ቪዲዮ አሪፍ አሪፍ እንደምንም በተቻለኝ ሁኔታ ከስራ ጋ እንደምንም አድርጌ ማለት ነው ለማምጣት እንትን እጠራለሁ ማለት ነው ያው እናንተን ብቻ ቢያንስ ወይ አዝናናል ወይ አስተምራል ምናምን በምለው ቪዲዮ አመጣላችኋለሁ ማለት ነው። እናንተም ደግሞ እስከ መጨረሻውን ድረስ እያያችሁ እና ሰብስክራይብ እያደረጋችሁ ለምትከታተሉኝ ወገኖች በጣም በጣም አመሰግናለሁ እና ልላችሁ የፈለግኩት በቃ ከስንት ውጣ ውርድ በኋላ እና ያንን በር እንደምንም ሰብሬ ድርምሽ ምናምን ለመግባት እንደምንም አለ አግዞኝ አሁን ግን ከብቻለሁ አለው በሩ ያው ትንሽ ፈተናም ያስፈልጓል ትግስት ያስፈልጓል ዩቱብ እንደዛ ነው የሚፈልገው ትግስት ያስፈልገዋል። አሁንም ደግሞ በቃ ሲቀንስ ምን ሲል ምን ሲል በቃ ብቻ ሰዓት የሚቀንስ ያለው ሳለ እንደዛም እየሆነ አሁን ግን አልፈነዋል አልহামዱሊላህ ረብ እና እናንተ ልጆችም ቢሆን መስሩ ቢሆን በቃ ታገሉ እስከ መጨረሻው ታገሉ። ስኬታችሁ መጨረሻ የሆነ ሳላ ይሳካላችኋል ብዬ እንትነጣ አልጠራጠርም። ይሳካል። አሪፍ አሪፍ ነገር ለመለቀቅ አስቡ። ያንን ስራችሁን የማዳም ቤት መኩሽናም ያላችሁ አላህ ይጠብቃችሁ እናንተንም እና በቃ ብቻ ሁላችሁም። ነገር አንድ ነገር ከያዛችሁ እስከ መጨረሻው ድረስ ሳትፋለሙ እንዳትላቀቁት እስከ መጨረሻው ድረስ ተፋለሙላለሁ። እኔም ያው እንደዛ ብዬ ነው ብቻ ይሄው ተሳክቶልኛል። እላቸዋ አለው እና በቃ ለማንኛውም ለሁሉም ነገር ብቻ አመሰግናለሁ። አንድ ነገር ከያዛችሁ እስከ መጨረሻው ድረስ ተከታተሉን፣ እና በቃ ያሰባችሁትን እስከምደርሱ ድረስ ሁ ምንም ምንም ቢመጣ ምንም አላማችሁ መልቀቅ የለባችሁም። አላማችሁ ማሳካት አለበት። በጣም ብርቱ መሆን አለባቸው። ወገባችሁ አሰራ አሰራ እያረጋቸው እላለሁ። እንዳይመቻችላችሁ ያው አንዳንዶች ላይመቻችላችሁ ይችላል። ያንን ነገር እንደሚመቻችላችሁ አርግታችሁ እንደምንም በቃ ለምሳሌ በእንቅልፋችሁም ሰዓት ምንም እየቀነሳችሁ ምናምን መበርታት አለባችሁ። በርቱ እላለሁ። ለሁሉም ለሁሉም በርቱ እላለሁ እና ለረመዳን ደግሞ እንኳን አደረሳችሁ ብያለሁ ለሁላችሁንም። እና ረመዳን ሙባረክ ነው የሚባለው ረመዳን ሙባረክ ብያለሁ። እያልኩ ያው በቪዲዮ መጥቻለሁ ማለት ነው ብቻ በጣም በጣም በቃ ደስተኛ የሆንኩበት ቪዲዮ ነው። ደስ ብሎኛል። በቃ ምን ልነግራችሁ አልችልም። የሆነ ውጣ ውረድ ምናምን ስታ አልፋችሁ እንዲህ ሲሳካ በጣም ደስ ይላል። በነገራችን ላይ እና ሂዱበት ላለው ባይ ባይ። እስከዚህ ከሰማችሁኝ እንዳልሰለቻችሁ፣ የባስ ከሰለቻችሁ ደግሞ አታዩኝም፣ ለሌላም ጊዜ አታዩኝም ከዚህ በቃጠራ ያለች ቪዲዮ ነች እና እስከ መጨረሻ ድረስ